አዎ፣ አይ በቃ አሁን የሚቀጠሩ ምናምን ሰራተኞች አሉ። እነሱን ጥያቄ ጠይቅና ፈትኜ ምናምን ምሳ ወይ እንበላለን። እሺ እሺ በቃ ምንም ችግር የለውም። እሺ እሺ፣ ቻው። አስገቢያት እስቲ ትግባ፣ እስቲ ከመጀመሪያዋ ጀምሪ። ህንጤ ነስጥልኝ ጌታዬ። ስላገኘው ደስ ብሎኛል። ወንድ ነው አውቀሃል ለምን ኢንተርቪው ያርግ እንደሆነ ለሴልስ ፐርሰን ነው ኢንተርቪው ያርግ ነው ያለው አው ያለው አውቃል። እስቲ እንደው ዝም ብለህ በቃ ጊዜ ሊበላው ነው። ትምህርት ዝግጅትህና የስራ ልምድህ ምንድን ነው? ስሜ ሳሚ ተግባ ይባላሉ ጆሮ ይገባል እኔ የምፈልገው ሴልስ ፐርሰን ነው ስለአንተ ዲቴል አታብራራ በቃ ቀጥል የጠየቅኩህን ራሴን ላስታወቅ ብዬ ኮን አያስፈልግም ሴልስ ፐርሰን ነው ኢንተርቪው ያደረግ ያለሁት አልደግሞ ትምህርት ዝግጅትህና ልምድህ በማርኬቲንግ ከአርባ ምንጭ ዩኒቨርሲቲ የመጀመሪያ ዲግሪን ሁለተኛ ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ ወስጃለሁ የስራ ልምዴ ከዴፍ ኩባንያ ከሴልስ ፐርሰን እስከ ማርኬቲንግ ማናጀር ሰርቻለሁ ከዲሜ ድርጅት ደግሞ ማርኬቲንግ ዲፓርትመንት ከማቋቋም ጀምሮ እስከ ማስተዳደር ድረስ ሰርቻለሁ። ሌላው በቃ በቃ እንደ ለእኛ ምድሉን ስጠን እንጂ ዋናው ጥያቄ ለምን ለቀ ከእነዚህ ድርጅቶች? ምንም እኔ ስለማላስፈልጋቸው ነው። በቃ እራሳቸውን ችለዋል። ስለዚህ አሁን ወደ እኛ ድርጅት የመጣው ድርጅቱን ራሱን ልታስችለው ነው? እውነት ነው እውነት። በጣም ትቀልዳለህ እባክህ። ስማ ይሄ ድርጅትማ ራሱን ከመቻል አልፎ ለእንዳንተ አይነት የማይረባ ሰው የስራ እድል እየፈጠረ ነው። እኔ ለማለት የፈለግኩት ስማ ስማ እኔ እኔ ያሉኝ ምርቶች ያለ ሴልስም መሸጥ የሚችሉ ናቸው። እንደ አንድ ዜጋ ለወጣቱ ስራ እድል ልፍጠር ብዬ ነው አሁን ይህን እያደረኩ ያለው አመሰግናለሁ። የስራ ድሉ ስላመቻቸ እስቲ ነጥብ የለውም የሚረባም ጥያቄ አይደለም ብትመልሰውም አያገባኝም። አንተ ተራ ሰው ነገባ። ግን እንደው ለምሳሌ ከምርቶች መካከል አንዱ ሊፍት ነው። እኔ ለምሳሌ እንደ ደንበኛ ተመልከተኝና እስኪ ሊፍቱን ሽጥልኝ። ሊፍቱ የት ሀገር ነው? የአሜሪካ ነው። እንድድ ነው የፈለግከው? የቻይና ነው። የቻይና ከሆንማ በደንብ ፕሮሞሽን ያስፈልገዋል። እሱማ ገባኝ። የአሜሪካ ቢሆን ኖሮ ሲጀመር ፕሮሞሽን መሰራ ይመስልሃል? አንተ የምታስፈልገኝ እሺ ደንበኛችን፣ በመጀመሪያ እንኳን በሰላም መጣ። የኛ ሊፍቶች ለየት የሚያደርገው ቀለማቸው ነው፣ ብዙም ላይ ናይ፣ በቃ ይኸውልህ። ምን ቀለም ነበር እንዴ ሲሸጥ የነበረው? አይ አለቃ፣ ከቀለሙ ልጀምር ብዬ እኮ ነው። እውነትህን ነው አንተ፣ ቀለም ውበት ስትል ደንበኛ ቁጭ ብሎ የሚጠብቅ ይመስልሃል? ወንድሜ፣ ዝምብ እየበረረ አየር ላይ ገለ ታውቃለህ? አላውቅም፣ አላውቅም። አታውቅም ያስፈልግ ነበረ። እድሜ ስንት ነው ግን? ሀያ ስምንት ነው እድሜ እኛ። ይሄን ሊፍት ለመሸጥ ሰላሳ ዘጠኝ ተኩል መሆን አለብህ። ሊፍት ለመሸጥ አንተ ለደረጃ ነው። እንደገና ደግሞ ቅድም ራሱ የትምህርት ዝግጅትህና ልምድህ ምናምን ስልህ ጥፋት ነገር ነበር የምታወራው። እኔ እኔ ማለት እኔ እኔ አትበል፣ ድርጅቱ ድርጅቱ ማለት ነው የነበረብህ። እንደሱ አይደለም። በቃ አንተ ታከስረኛለህ። ድርጅቱ የኔ አይደለም። መብት መብቴ ነው እኮ በቃ። እሺ ወይ ስለ እቃ ኳሊቲ ላብራራ፣ ወይ በቃ በቃ። እንደውም እኔ ሳስበው ጠላቶች እኔ ላኩ። ኧረ ጌታዬ፣ እንደሱ አይደለም። እህት አለ በቃ ወድቃል ውጣ በቃ በእናትህ ውጣ ውጣ። በቃ አንተ በእርግጠኝነት ነው የምነግርህ፣ የትምህርት ውጤትህን የትምህርት ማስረጃህን እንደገና ይሄ ልምድህን በሙሉ ሸምተህ ነው አንተ ድልስ ጠኝ ስጠንጌታ ከፈለክ ዩኒቨርሲቲዎች ጋር ቼክ ማድረግ ትችላለን። ጭራሽ እየደዋወልክ ያንተን ውጤት ዩኒቨርሲቲ ምናምን ላጣራ። ውጣ ውጣ ውጣ። በቃ ሀይል እንድጠቀም አትገፋፋኝ። አረጌታ እንደሱ አይደለም። በቃ በቃ በቃ ውጣ የሚሆን ነገር ስላልሆነ ነው። ጠየቅኩ እኮ መልሶች ትክክል አይደሉም። በቃ ውጣ። ቀጣይ ማነሽ? ወንድ ከሆነ ሂድ በለው። ሰማኝ፣ ሂድ በለው። ወንድ ከሆነ የለም በለው ጊዜ። እንዴት ነሽ? እንዴት ነሽ? ደህና ነሽ? አለን አለን እንኳን ደህና መጣሽ። የኔም ቤት እንኳን በደህና ቆየኝ። አልቆየሁሽም። ኧረ ሞቼልሽ ነው የደረስሽልኝ። ኢንተርቪው ለማድረግ ነው የመጣሽው? አዎ። እንግዲህ ከተሳካልኝ። ይሳካል፣ ይሳካል። ምንም ችግር የለውም። እንዴት አይሳካም ትያለሽ? እንደ ተይ እንጂ አንቺን የመሰለሽ ልጅ አይሳካም ስል ደስ አይልም። ወይኔ እንዳፋ ያድርግልኝ። የሚገርምሽ እንዳንቺ አይነት ለሴልስ የተፈጠረ ሰው አይቻልም። አቅም ማንረሱምሽ ቲጂ እሺ፣ እስኪ ፈታኙን እንጥራልኝ። ምን ማለት እንዳለብኝ ልጆቹ የነገሩኝ ሳረሰው እኔ ነኝ ፈታኙ። ያምርክ ነው? እውነቴን ነው፣ እኔ ነኝ። ወይኔ፣ ለመጀመሪያ ጊዜ ጥሩ ፈታኝ ሲገጥመኝ። ኧረ፣ ኧረ ዘና በይ። እንዴ ከፈለግሽ ምን ማለት እንዳለብሽም ልነግርሽ እችላለሁ። እጠይቅሻለው፣ መልስ የመልሱን ነግርሻለው፣ ከዛ አቀበልሻለው። እንዲሁ እንዲሁ እየተቀባበልን መቆየትም እንችላለን። ታዲያ ለምን ግን ዝም ብላ አታሳልፈኝም አልኩ እኮ ዝም አልኩ እኮ ይሄ ይኸውልሽ ለፎርማቱ ያክል ነው ዝም ብላ አለ አይደል ስራ ሰሩ ሪፖርት በይው በቃላ እንዲባል ነው እንጂ እንጂ እሺ ግን ቀላል ጥያቄዎች ጠይቂኝ እና ለምሳሌ የትምህርት ዝግጅትሽ የስራ ልምድሽ ምንም ሚጠቅም አይደለም አልኳል ግን እሱን እና ለምንስ ቲጂ ተባልሽ? ቲጂ የተባልኩት ሁለቱም ፊደሎች እናቴና አባቴ ስለሚወዷቸው ነው። ቤተሰቦች ይገርማሉ። የትምህርት ዝግጅቴ ደግሞ ከስምንተኛ ክፍል ነው ዊዝድሮ ያደረግኩት። የስራ ልምድ ላልከው ልምድ የለኝም። እንዴት? እንዴት ሰው ራሱ የድስቱ ግጣም እንዴት ይሆናል? በቃ ማስታወቂያው ስምሽ ነው እንጂ ቀረው ለአንቺን የወጣው እኔ ራሱ የምፈልገው ምንም ስራ ሰርታ የማታውቅ ምንም ምንም ልምድ የሌላ ሚት በቃ ባዶ ውስጥ ኦና የሆነ ሴት ነው የፈለገው። እንዳች አይነት ራሷ ሴት ምንም አለመስራትሽ ነው ዋናው እንደ የሚያስቀጥልሽ ዋናው ምንም አለመስራት። ትንሽ ስራ እንኳን ይሰራለሁ። ለምሳሌ ያለማን የምገዛ ልብሶችን ራሴ ነኝ የምለብሰው። ልብስሽን ራስሽ ነሽ የምትለብሹ? በጣም ነው እየተገረምክ ልብስሽን እንዲህ አውልቀሽ ምናምን ትቀይር ያለሽ ራስሽ እንችለሽ። ይሄኛውም ሌላኛው ዋናው ነጥበሽ ነው። ሌላ እንደው እንደው እንትን ካላደረግኩሽ ካላደከምኩሽ ነው። አልደከመኝም። በቃ ሌላ ጥያቄ። እኛ የምንሸጠው ለምሳሌ ሊፍት ነው። እስኪ እኔን እንደ ደንበኛ ይኝና ሊፍቱን እስኪ ሽጭልኝ። ለነገሩ አሁን ራሱ ሻጥሽልኝ። በቃ ዝምታሽ ራሱ ያስገዛል። ዝም ያለ ሊፍት ነው ሰው የሚወደው፣ ዝም ያለ የሚጮህ ሊፍት አድማ። ወይ በእናት ይቅርታ አድርግልኝ፣ እኔ ሊፍት አልወድም፣ ፎቢያ አለብኝ። የሚገርም ብዙ ስራ ላይ አፕላይ ማላደርገው ደረጃ ላለመጠቀም አለመጠቀም ብዬ እዚህ የመጣሁት ራሱ ሁለተኛ ፎቅ ስለሆነ ነው ዋው በቃ ቀጥረንሻል በቃ ቲቲ እ ቀጥረንሻል እንደውም ምን መሰለሽ ምናደርገው የስራ ቦታው ፎቅ ላይ ነበረ ግራውንድ አወርደዋለሁ አለው ሊፍት አትወጂም አይደለ ደረጃም አትወጂም አይደለ እታች አወርድልሻለሁ ግራውንድ ላይ ነው መሸጫው በጣም አመሰግናለሁ በቃ እንትን ብቻ አርግልኝ እዛኛው ክፍል ብቻ ጠብቂ ዝም ብለሽ ጠብቂኝ፣ በቃ መጣሁ። ሌላ አለ እንዴ? ወንድ ዝጋው። የለም በላቸው ወንዶቹን። ታዲያ ለምን ዝም ብላ አታሳልፈኝም? አልኩ እኮ ዝም አልኩ እኮ አላውራ እንደ ነገር እማያቅ ስራ ሰርቶ ማይችል በቃ ማይሳካለት ሰው ነው። ፈልግ ውዳቂ የሆነ ሰው። ኧረ ምን ነበር? እሺ